ሴንሲቲቭ ፓርቶችን ነው የምነካው። አሁን ፖለቲካ ሴንሲቲቭ ነው፣ በሀበሻ ሃይማኖት ሴንሲቲቭ ነው። ሃይማኖት የቀረኝ የለም። ፍቅር ሲዝም ነው የቀረኝ። በሙሉ ልመለስ። ችግር ካለ ጥሩ። ምንም ጥቁር ቤልትነ ያስቆጣ ቸነቸነ ወይ፣ እኔ ቻይና ጉድሽን አላየሽ አሰላሙ አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው፣ አላከብርልም። ሽርሙጥና ነው እስልምና። ከኔ ፈቃዱጂ በሞግዚቴ ነው የተለቀቀው። ሞግዚትስ ይህን ያህል ድረስ ለመዳፈር ይሄን ያህል ድረስ ለመዳፈር ኬት የመጣ ሞራል ቢኖራት ነው ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የእኛ ቤት ሆኖ ታዲያ ምንም አይደማት። ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገንዘብ የለ። በዚህ ነፍሴ በአንድ ወር ውስጥ ይሸቅልላል። ሙሉቀ መለሰ ነው። አይገርምም። ይሄ ማጂሺያን ሳይሆን ማታተኛ ነው። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁልኝ? መለየት ሄዳውን ሰዓታችንን ጠብቀን ቦታችን ላይ ተገኝተናል። ዛሬም እንደተለመደው አዳዲስና ፈታ ዘና የሚያደርጉ አስተማሪ ቪዲዮችንም ጨምር ይዤላችሁ መጥቻለሁ። በሚያስቀው እየሳቅን አስተያየት በሚሰጠው አስተያየት የሰጠን አብረን እንቆያለን። እስከ መጨረሻው አብራችሁን ቆዩ። በቀጥታ ወደ ቪዲዮቹ እንላል። በትዳር ውስጥ ሰይጣን የሚሰራውን ስራ ተመልከቱ። አፍሽን ዝጊ። አፏን አትዘጋም? እንዴች ምንም አያመጣም ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ፣ አሁን ግን አላልፍሽም። ምን እኔ ነኝ የትም የምንዘላዘው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ማንን ተማምነሽ ነው? አንቺ በእናትህ ዝም በል። ሁለት ዓመት ሙሉ ሁለት ዓመት አይገርምሽም? ጥርግ ማለት ትቻለሽ። ብቻ የምትለውን የመቀበል ግዴታ አለብኝ? ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ ትሰምኛለሽ ትሰምኛለሽ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ሞቅ ባደርግላቸው። አንቺ ሴትዮ ምን ይሁን ነው የምትዪው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን ናታም ያ ጋበዙኝ፣ ጋብዘውናል እንግባ ወይ ራስን እንደ ወንድ ነው እንደ ምታየው፣ የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምራ ወንድም ባድርጌ ይገዛሻል። ማን ስለሆነ ነው? ሱቆይ አላበዛውም እንዴ? ምንድነው? ይሄን ያህል ገረድ ያረግሻል። ሴት ስለሆንሽ መናቁ ነው። አትስሚው፣ አትስሚው ሲያፈጣ አፍጭበት፣ አፍጭበት። በይው፣ በይው ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ፣ ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ። ወንድ ነኝ ብለን የምታስበው አፍሽን ዝጊ። አፏን አትዘጋም እንዴች እንዴ! እሱ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ፣ ሂድ አንተ አፏን አዘጋት። ንግግር አያናድ ምን አይነት ንቀት ነው? አፏን አዘጋት በላት በል፣ ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን።

ሰሞኑን ለተነሳው ውዝግብ ይሄ መልስ የሚሆን አይመስላችሁም? ትዳር ላይ በጣም ብዙ ፈተናዎች ይገጥማሉ። በእግዚአብሔር የሚወደድ ተቋም ስለሆነ ሴጣን ደግሞ ይሄንን ተቋም ለመበተን የማያደርገው ነገር የለም። እንግዲህ ይሄ ሴጣን እንዲህ እንደሚያደርግ ለማስተማር የመጣ ካራክተር ነው። ኤኒዌይስ ግን ዲያብሎስ ሁሌም ስራው እንደሚሰራ ነው። ደግሞ ያው እኛው ጋብዘ ነው እንደሚገባ ነው። እንግዲህ ሴጣንን አታምጭው ሲባል ሴጣን ከች ይላል ማለት ብቻ ያሳስባል። እናንተ የራሳችሁን አስተያየት መስጠት ትችላላችሁ። አሁን ከኔ ፍቃድና እውቅና ውጭ የወጣ ቪዲዮ አለ እየታየ ነው ተልኮልኛለን። እዛ ላይ በመጀመሪያ ህጉ ምን ይላል? አሳ ጎርጓሪ አለች፣ ቴ ሰሞኑን እንግዲህ በአርቲስት ቤቢ ላይ አንድ የተለቀቀ ቪዲዮ አለ። እንግዲህ እንደምታዩት እንግዲህ ከኔ ፍቃድ ውጭ ይህ ቪዲዮ የተለቀቀው በሞግዚቴ ነው ትላለች። ቴ እባክሽ፣ አመንሽ። ሌላ የለሽም እንዲህ በተደራጀ መልኩ እንዲህ በተጠና መልኩ እናልሽን ከፊት ለፊት ቁጭ አድርገሽ አንቺ ከጀርባ ቪዲዮ እየቀዳሽ ሕፃን ልጅን ራሱን መርዘሽ እኛም ብትወደን ኑሮ ቤቱን አሸጦ የምትል ልጅ አስቀምጠሽ የገዛ ልጁን እንደዚህ አስጠንተሽ በቤተሰብ መልኩ በኢትዮጵያ ሕዝብ እንዲጠላ ለማድረግ የላክሹ ቪዲዮ መልሰሽ ደግሞ ከኔ ፈቃድ ውጪ በሞግዚቴ ነው የተለቀቀው። ሞግዚትስ ይህን ያህል ድረስ ለመዳፈር ይህን ያህል ድረስ ለመዳፈር ኬት የመጣ ሞራል ቢኖራት ነው ያንቺ ሞግዚት፣ የባልሽን ቪዲዮ አንስታ ስትለቀው እኔ አላቅም ሞግዚቴና ትምትው። ሌላ ድራማ የለሽም። እውነት ቤቢ፣ እኔ ባለፈው ሰይፉ ላይ ቀርበ ስታወራ እኔ እንደዚህ አይነት ባል አልመሰልከኝም። በጣም መልካም ባል፣ ከሚገባው በላይ መልካም ባል። ከዚች ጋር ራሱ መኖር ምድር ላይ ሲኦልን ተለማምድከዋል። እውነቴን ነው ምልክ፣ የላኛው ሲኦል አይከብድክም ከሲኦል የበለጠች ሲኦል ናትች። ምክንያቱም ልጅ የሰጠሽን ያከበረሽን በልጆች የባረከሽን ባል በኢትዮጵያ ሕዝብ ፊት እንዲልታዋርጂ በቤተሰብ ድራማ መስራት አይጠበቅብሽም ነበረ። ደግሞ ጨርሶ እኔ አላቅምት ያልሽ ማን እንዲያምንሽ ነው? ሌሎችም ብዙ ቪዲዮዎች ተሰርተዋል። ውሸት ነው፣ ሆን ብላ ራሷ ቅርጻ ነው የለቀቀችው፣ በህዝቡ ያገኘውን ተቀባይነት ለመጣል ነው የሚሉ ሰዎች በዝተዋል። ኤኒዌይስ እናንተ የራሳችሁን እይታ አስቀምጡ። እኔ በዚህ ላይ ምንም ማለት አልችልም፣ ምክንያቱም ሰሞኑን በጣም ብዙ ብዙ ስለተባለ፣ በቃ ይሳላችኋል። እንለፍ። የሰርጉን ቪዲዮ ነው። አዎ፣ ምንድን ነው እንዴት እንደሚያምር እንደዛ ከአምሮ የተነቀው አሁን አምሮ እኮ ወይኔ ና እነዛ የማግባት አይደለም የማግባት ጽድሏለ። አይተሸዋል። ለዚህ እኔ ከእሱ ከሱ ውጭ ማሰማት ጠቅሎ ሲጀመር ሰሞኑን የሚደገሱ ድግሶች ራሱ ምንድን ናቸው? ያን ያህል ባክሽ የተካበደ ሰርግ አይደለም ሲጀመር አ ያን ያህል የተጋነነ አይደለም። ትንሽ ተካብዷል፣ ግን በቃ ቤተሰቦቻቸው ይህ ሀብታም ናቸው እኮ እሱን እኮ ነው የምልሽ። እኛ ቤተሰቦቻችን እንደዚህ ያለ የደገሰ እንኳን አቅም የላችሁም። አባትሽ ጡረተኛ ነው። ሽምግልናሽ ራሱ እንደዛ አይደግሰው። ምን ሆነሽ ነው ነው? ደህና ደህና ቦታ እዛ ቤት ምንድን ነው አስወያዘ ቤት አንቀይርም እንዴ? ደህና ሰው አንቀይር

ፈታ ካረጋችሁ ላይክ እያረጋችሁ በጣም ደስ የሚል አይዲያ ነው። ጭው ደስ ይላል። በቃ ስቆ ማለት ነው። ሴፍሻ እንግዲህ ትናንትና በሾው ላይ ቹቻ ማጂሽያንን አቅርቦ በጣም ደንዝዟል። እንግዲህ ላሳያችሁ ቪዲዮን ሲያደነዝዘው ማለት ነው። ሙዚቃ ታዳምጣለን። በጣም ትወዱ ሙዚቀኛ አለ ከኢትዮጵያ። ናይስ እሺ። ያን ሰውዬ ለእኔ ነግረኛ አልነገርኩም። ከዚህ በፊት ተገናኝተን አነቅም እኔ እናንተ እኔ አሁን አፍሪካ ድንቃ ድንቅ ስላመጡ ነው፣ ዛሬ ነው ያየሁት። እኔ በነገራችን ላይ በጣም አሪፍ። እሺ፣ ያን ሰውዬው አስበው ወይ ደግሞ ያ ሴትዮው አላውቅም፣ እንዳሰብክ አስበው። አዎ፣ ያሰብኩ ነው አዎ ነኝ አ ወንድ ነው፣ ወንድ ነው። ሶ ቀላ ያለ ሰው ይታየኛል፣ አይነ ላይ ትንሽ ወፈር ያለ እስቲ እንደዚህ ነው። ይሄንን ማጂክ ይህንን ኢሉዥን አንድ ሙዚቀኛ አለ ኢትዮጵያ አለ፣ አይደለ ሶ የዛን ሙዚቃ ወደ እነሱ ታስተላለፍባቸውና እነሱ ቢጫወቱትስ ታምነኛል? እነሱ እንደዚህ ስቆጥርላቸው የሰውየውን አንድ ታዋቂ ኢንትሮ ይጫወቱታል። ዋን ቱ ስሪ ሴፉ ደነዘዘ በቃ ማለት። ሰይፉ ሪያክሽን በጣም ነው የሚያስቀው። ሙሉ ቀን መለሰ ነው ደረሰ ማነው የሚነግረው? ይሄ ማጂሺያን ሳይሆን ማተኛ ነው። እናታችሁ ደርሶባችሁ ካላያችሁት በቃ አታምኑ። ይሄ በሳይንስ በእውቀት የመጣ ነገር ከሆነ ይችላል በርኩስ መንፈስ ከሆነ ግን እግዚአብሔር ይገስጽ። ወይን መንፈስ በቃ ሌላ ምን ትላለህ? አይችው ከአስጌ ንግግር በኋላ በርካታ ወንዶች የውስጣቸውን መተንፈስ የፈለጉ ይመስላል። ይሄም ባለ ታሪክ በውስጥ የላከልኝ ከዛ ከዛው የተለየ አይደለም። ነገሩ እንዲ ነው። አንድ አመት ከስድስት ወር አብራኝ የኖረች ፍቅረኛ ነበረችኝ። በጣም ነው የምወዳት። የዛሬን አያደርገውና እሷን በሰዓቱ እንደ እኔው ተወደኝ ነበር። በመሀል ግን ያላሰብኩትና ይመጣል ብዬ ያልገመትኩት ነገር ተከሰተ። አልፎ አልፎ ከቅርብ ጓደኛዬ ጋር በኖር ኖርማ ያወሩ ነበር። ነገር ግን ከጊዜ በኋላ ግንኙነታቸው አድጎ የፍቅር መሆኑን ከሰዎች ሰማሁኝ። ስጠይቃት ምንም ነገር የለም አትስጋ አለችኝ። ከጊዜ ወደ ጊዜ ግን ለእኔ የምትሰጠኝ ፍቅሯ ቀነሰብኝ። ሰንበትበት ብሎም እንለያያለችኝ። ለምን ስላት ለማስረዳት ጊዜ አልሰጠችኝም። እንለያይ ካለችኝ ከቀናቶች በኋላ ከጓደኛዬ ጋር የፍቅር ግንኙነት እንዳላቸው 100% አረጋገጥኩኝ። በጣም ከፋኝ፣ አዘንኩ፣ ብቸኝነት ተሰማኝ። እሷንም ዝም አልኳት። ቀናት ቀናትን ተክተው ተለያይተን ሶስት ወራት አለፉን። አሁንም ቢሆን ከልጁ ጋር ግንኙነት አላቆመችም። ነገር ግን ልታወራኝ ፈልጋ ሰዎችን ትልክብኛለች። ምንም እንኳ ክህደት ብትፈጽምብኝም ፍቅሯ ውስጥ ያለ ሆኖም እሽ ብዬ ማውራት ብንጀምርና አብረን ብንሆን እሷ ለእኔ እንደ ድሮ አይነት የፍቅር ስሜትና ለእኔ ያላት ቦታ እንደ መጀመሪያው ሊሆን እንደማይችል አቃለው። ግን ምን ላድርግ ሰዎች አንድ ነገር በሉኝ። ዛሬን ለነገ እንኑር። መልካም ጊዜ አስባችሁታል። ከእናንተ ተለያይታ ሌላ ፍቅረኛ ይዛ ምናምን፣ በኢየሱስም፣ ከዛ ደግሞ ተመልሶ ለመታረቅ ምናምን ማሰብ ነው፣ በጣም ከባድ ነው። ጉሮ ይላል። ቴኳንዶ ዳን

በቃ ሀሳብ ማለት ነው። አይዲያ የማይነጥፍበት ሰው ታውቃላችሁ። ታኩር ነው በቃ በኢየሱስ በቃ የሚመቸው። እኔ የማድነቅ ችግር የለብኝም፣ ኢጎ የለብኝም። በቃ ከቻልክ ትችላለህ ነው። አባቢ እምነት እንደምን ልበላችሁ፣ እንደ ውስጥ ልብስ የሚቀያይር አንድ ሰው አለ ሚዲያ ላይ ታውቁታላችሁ። ስሙን አልጠራ እና አሁን ደግሞ በሌላ ሃይማኖት ላይ የነገደ ነው። እንግዲህ ይሄ ይዘልቃል ወይ አይዘልቅም የሚለውን ሁላችሁም ስለምታውቁት ብዙ ማለት ድካም ወይ ጉንጭ ማልፋት ነው የሚሆነው። ኤኒዌይስ ግን ለምን ስስኮኑ እንደሚጠቀም ለገንዘብ ብሎ እንደሆነ አንድ ቪዲዮ ላይ ከዛ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው ባበሻ። ሃይማኖት ሴንሲቲቭ ነው። ሃይማኖት የቀረኝ የለም። ፍቅር ሲዝም ነው የቀረኝ በሙሉ ነው ያለው። አባላ ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብ። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የእኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ችግሩ ገዳም ገብተ ቆሎ ሁላ ነው የምትበላው፣ ገንዘብ የለ በዚህ ነፍሴ በአንድ ወር ውስጥ ይሸቅልላል። አምስት መቶ ይዘጋል። ኦርቶዶክስ ቆሎ ትሰጣለች፣ ወስዳ ገዳም ላይ ምናምን ነገር። ኧረ ተው፣ ኧረ ተው። ኦርቶዶክሶች ተው፣ አትሸቅሉን። ምድረ የጠንቋይ ልጅ ተብታባም በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። አሰላሙ አለይኩም ወአለይኩም አሰላም ወራበቱላይ ረበካቱ በያሎ እንደና ቹልኝ ሰላም ነው አልহামዱሊላህ አልহামዱሊላህ ወጭ ድልት ይያለ ነው መጨረሻ ዘፈን ይቻላል በተዋህዶ ዘፈን ይቻላል አልহামዱሊላህ ከካፊር ያወጣኸኝ በተለይ በስልምና ውስጥ በቃ መሳቀቅ እንጂ እየፈለግኩትን የነጻነት አምላክ እንደሌለኝ ተገንዝቢያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆባርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው፣ የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምን አምን ምንም አታርግ የሚለኝን ስለማልፈልገው። በእኔ ማለት ለእናንተ የማቻቹ እስልምና፣ እኔ ግን በቃኝ እስልምና፣ በቃኝ እስልምና። ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም። ሽርሙጥና ነው እስልምና። ሰባት ሴት ይዘት የምተኛ ሰባ ሁለት ድንግል አገኛለሁ ምትል አንተ፣ በስነ ስርዓት ነግራቸዋለሁ። በአሁን ሰዓት ከአሁን በኋላ ጌታን ተቀብያለሁ በስሙ ጠመቃለው። ዮናስ ዮኒ ማኛ ጴንጤ ነው። የወንጌል ዘመን ነው። ዘመኑ የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ ዩናት። እንግዲህ ተመልከቱ ቤተሰቦች፣ ይሄ ሰውዬ እንደ ውስጥ ልብስ ነው ሃይማኖት የሚቀያይረው። ሙስሊም ሁለት ጊዜ ሆኗል ፕሮቴስታንት ሁለት ሆኗል ኦርቶዶክስ በጣም ብዙ ጊዜ ሆኗል ስለዚህ ነገ እኛን ሾርት ሜሞሪ የሆን ያለ ነው ዮኒ በቃ ገንዘብ ነው የሰራ ያለው ሰላም እዚህ ጋር ስመጣ አፈን ደባበስክ ያስታውቃል ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ እርጥቤ ስገባ አንተን አስቤያለሁ ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት አንተ ቀርናታም ሁለተኛ እንዳደርስ፣ በእኛ ቤት ደጅ እንዴት እቀራለሁ? በእናንተ ቤት ደጅ ነገ ድግሳለሁ፣ አልቀርም። ይሄዳል አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው እወስዳለሁ። ይሄዳል እርጥብ ድንቼ ነው ከሰው አይበጥም። ጓደኛ ጓደኛ ነው አይለወጥም። በሐምሌ ዲቪቶ በሐምሌ መጪሽ ማን ነው ማን ብቻ ይሄ ልጅ ደግሞ አዲስ እየመጣ ያለ ክሪኤተር ነው። በእናታችሁ ቲክቶክ ላይ የምታውቁት ከሆነ አበረታቱት። በጣም ተመችቶኛ። በቃ አሁን እየፈየረ ያለ ልጅ ነው። ከተመቻችሁ ላይክ እያደረጋችሁ አንድ የመጨረሻ ቪዲዮ ልጋብዛችሁና በዚያው እንሰነባበታለን። ከነ ደካማ ጎን የማይቀበል ሰው አይወድም። ውሸት ነው። ከነ ችግር የማትቀበለ ሴት አትወድም ከነ ድክመቷ የማይቀበላት ወድ አይወዳትም። እንዴ ጥሩ ስትሰጠው የማይስቅ ማን አለ? ስትሰጠው የማይሰጥ ማን አለ? ትሪት ስታደረገው ትሪትመንትን የማያደንቅ ማን አለ? ሰው ያስፈለገው እኮ የምትጠቅመው ረዳት እንፍጠርለት ነው። መጽሐፍ ቅዱስ የሚለው የተፈጠረችልህ ረዳት ከነ ድክመት ነው። አብራ ምትኖ ድክመትህን ግን አንስታ በድክመት ሁልጊዜ ተች የምታደረግ ከሆነ ረዳት አደለች ምስ ይዚዘ ፖይንት በጣም ወሳኝ ፖይንት ስለሆነ ነው ያው ትንሽ ከመሀል ላይ ትምህርት ነገር ጣል ማድረግ አስፈላጊ ስለሆነ ነው ኒስ ግን በደካማ ጎናችሁ የሚያጠቃችሁ ሳይሆን ደካማ ጎናችሁን ከቨር እያደረገ ወይም እየሞላላችሁ አብሯችሁ የሚዘልቅ ጓደኛ የፍቅር አጋር ወይም የትዳር አጋር ይስጣችሁ ብያሉ አሜን በሉ ወዳችኋለው በቀጣይ በሌላ ቪዲዮ እስክንገናኝ ድረስ